ኤችአይቪ እናሳልፋለች። ኮቪድ እናሳልፋለች። ስንት ጦርነት ግን ድንቅጥ የሚል የለም። ደንቅጥ ፈንክች የሚል አይኑ ብቻ ነው እንጂ የሚቁለጨለጨው ልቡ የሚንበረከቅ ግን የለም። አይኑ ግን ቁልጭልጭልጭልጭ ይላል። የወንዱም የሴቱም የሰባኪም የተሰባኪም አይኑ ይቁለጨለጫል እንጂ ምንም ልብ ግን አልተሸነፈችም። ኢትራይ ግርማ ርቱ ለኤልያብ የኤልያብን የመልኩን ውበት አትመልከት። ልቡ ጠማማ ነው። ናኩት ተመልከቱ። ንግስና ቤቱ ድረስ መጣ። ትዳር መጥቶለት ልቡ የሚመልስበት እንጀራ መቶለት ልቡ የሚመልስበት በረከት መቶለት ልቡ የሚመልስበት ኤልያባዊ ሕይወት ያለው በርካተ ነው። የማመን ጉዳይ ነው። ዝም ብለው የተንጋጉ የሚጋፉ ሰዎችን እናገኛለን። ማርቆስ ወንጌል ምዕራፍ አምስት ላይ ዝም ብለው የሚጋፉ አጃቢዎች፣ የምታምነውን የሚያጅቡ አጃቢዎች። በእምነት ጉዞ ላይ አጃቢ መሆን አያስፈልግም። አማኒ መሆን ነው የሚያስፈልገው። አምኖ መጠቀም። ጣዕሙ ወታእምሩ ከመሄድ ከመ ኄር እግዚአብሔር እግዚአብሔር ቸር እንደሆነ ቀምሳችሁት አምኖ ማጣጣም ነው።